ቀነኒ ላይ ምንድን ነው የተፈጠረው ነገሩ እንዲህ ነው ንጋት 11 ሰዓት ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ ተባልኩኝ ሆኖም ግን ሩቅ በመሆኔ በሰዓቱ መድረስ አልቻልኩም ነበር ቦሌ አራብሳ ከዓመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከአምስተኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተነግሯል ክስተቱ ከተፈጠረ በኋላ በቅርብ በሚገኘው የአኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሳዋን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱ ነው የተገለጸው ድምፃዊ አንዱዓለም ጎሳ ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እኛ የምናውቀው እስካሁን አለመታሰሩን ነው ምርመራ እናድርግ ብሎ ነው ፖሊስ ይወሰደው የድምጻዊ አንዱ ዓለም ጎሳ ማናጀር የሆነው ለሊሳንድሪስ የተፈጠረውን ለቢቢሲ አፋን ኦሮሞ ከሰጠው ምላሽ በፋስት መረጃ እንደቀረበው አንዳንድ ሀዘን ደግሞ በጣም ከባድ ነው። ወንደሰን በጋሻው ወንዴክስ ስቱዲዮ ትናንትና መጋቢት አንድ ቀን 2017 ዓ. ተብረት ይህችን ልጅ ለልደቷ ፎቶግራፍ ሲያነሳት ነው ያለው። እስከ ማታ ድረስ እነዚህ ፎቶግራፎች ሲያነሳት ቆየ። መጨረሻ ላይ ግን ዛሬ ጠዋት የዚችን አርቲስት ቀነኒ አዱኛ ህልፈት ተሰማ። ሞት ቤት በኩል እንደሚመጣ ነቀው፣ እለት እለት ብዙዎችን ያርግፋል። ስለዚህ መልካም እንሆን። እህታችን ቀነኒ አዱኛ ነፍስሽ በሰላም ትረፍ። ለባለቤቷና ለቤተሰቦቿም ፈጣሪ መጽናናትን ይስጥ።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 እየወጡ ያሉ መረጃዎች አሁንም አሳዛኝ እየሆኑ ይገኛሉ እነኚህ የምትመለከቷቸው ፎቶዎች ትላንትና ከቀኑ አስር ሰዓት እስከ ምሽቱ አንድ ሰዓት ድረስ ቀነኒ ያዱኛ ለልደቷ ስትነሳ የነበረው ፎቶዎች ናቸው ፎቶዎቹን ተመልከቷቸው ቀነኒ አዱኛን ለማታውቋት ታዋቂ ሞዴል ናት፣ ዲዛይነር ናት። እንዲሁም ደግሞ በሶሻል ሚዲያው በተለይም በቲክቶክ ትታወቃለች። ቲክቶክ ላይም ከ334000 በላይ ማነው እና የዛሬ አመት ከምናምን ነው ቀነኒ አዱኛ ካስት ልትደረግ ተብላ አናግረታለሁ ኦልሬዲ ደውዬ እና ግን ቀነኒ ለመስራት ፈቃደኛ አይደለችም። እንደ ድሮ አይደለችም፣ ብዙም አሁን ነገሮች ላይ አክቲቭ አይደለችም፣ ፍላጎት የላትም አይነት ነገር ተነሳና ያኔ እንግዲህ የዛሬ ዓመት ከምናምን ነው የምነግራችሁ። ቀነኒ እኮ አሁን ከአንዱ አለም ጋር ናት ጋር ናት እና ከአንዱ አለም ጋርናት ግን በጣም ነው የሚመታት። እኔ ይሄ የሰማሁትን ነው የምነግራችሁ እንግዲህ፣ በጣም ነው የሚመታት። ያዩ ልጆች ደግሞ ምንድን ነው ያሉት? ኢቨን ክለብ ውስጥ ሳይቀር ይመታታል፣ ሰው እያየ ማለት ነው ጎረቤቶቿ ምናምን ደግሞ የሚናገሩት አሁን ጫልቱ ያልካት እዚህ ጋ እስክሪንሻቷን አጥፈው ነበረ። ጽሁፏን አይደለ ካደረገች በኋላ መልስ አጠፋች። ጫልቱ ማለት ጎረቤታቸው ናት። አንድ እዛ አንድ ላይ ነው የሚኖሩት እዛ ማለት ማለት። ጽሁፉ የሚለው ስለ ፍቅር ከምትዘምሩ ፍቅርን አይነት እንትን ነው የያዘው ውስጡ ማለት ነው። በጣም እንደሚጨቃጨቁ ከመጨቃጨቅ አልፎ በጣም እንደሚመታት ነው አሁን ዙሪያዋ ላይ ጎረቤቶቿ ላይ ያሉ ሰዎች የሚያወሩት ማለት ነው። ሶ እቺ ልጅ ትላንትና ባይገላት ራሱ ኦልሞስት በቃ ታስታውቃለች። በጣም ከስታ ነበረ። ያቺ የምናውቃት ኢንፍሉዌንስ ስታደርግ የነበረችው ቀነኒ አይደለም አሁን ያለችው አይደለ ይሁን በጣም ያስታውቃለች። ኮንፈርት የሆነ ሰው እንደሆነ አንዱአለም ቀነኒ ይደበድባት እንደነበረ ማስረጃዎች በጣም ወጥተዋሉ። በጣም አቢውዝ ያደርጋት ነበር። ዛራ የቴንኬን ይወድ ኑሪልኝ ያ ስለዚህ ሰላም ሞቲቬሽን ብርዬ፣ እና አንዴ ከመታሽ ይደግመዋል፣ ይደግመዋል፣ ይደግመዋል። መጨረሻ ላይ ህይወትሽን ያበላሸዋል። እኔ በመጀመሪያ በተጠርጣሪነትም ሆነ ለህግ መቅረብ አለበት ብዬ የማስበው ሰው አንዱ አለም ነው። መጀመሪያ የሚኖሩት አፓርትመንት ላይ ነው የሚኖሩት፣ ከአምስተኛ ፎቅ ላይ ነው ራሷን ወርውራ ህይወቷን አጠፋች የተባለው አለምን ኢምፓስ። ምክንያቱም ከዛ በፊት ከሰባት ሰዓት በፊት ሙዚቃ ደስ ብሏት ለቃለች፣ ፈገግ ብላ እየደነሰች ምን እያለች ለቃለች በቪዲዮ እህታችን ማለት ነው ለቃለች። አቢዩዚቭ ሪሌሽንሽፕ ውስጥ ነበረች። አብሶሉት ተይዟል የስቲጂዬ መጠርጠ ኖ ነው ሙሉን ነው መናገር የምፈልገው። አንዱ ዓለም የሚባል ቢሊሌ አራት ኪሎ እያለ የዘፈነ ቢሊሌ የሚል ዘፈን አለው አንዱ ዓለም ይባላል። አራት ኪሎ እያለ የዘፈነ ቢሊሌ ብሎ የዘፈነ ድምፃዊ ነው፣ ጎበዝ ነው። እና ሰክሮ ነው የሚገባው፣ ያ ይታወቃል። የምሽት ስራ ላይ አብዛኛዎቹ አርቲስቶች አብዛኛው፣ ሁሉም እያልኩ አይደለም፣ አብዛኛዎቹ ጠጪዎች ናቸው። ሰክረው ይመጣሉ። እቤት ሲገቡ ሚስታቸውን በዛ ሰዓት የሚያረጉትን አያውቁም የሚያደረጉትን አያውቁ። ስለሰከሩ ቶክሲክ ስለሆኑ ምንድን ነው የሚያረጉት? አቢዩዝ ያደርጋሉ። ለሊት ገብተው እንደፈለጉ ሊሆኑ ይፈልጋሉ። ቤት መደብደብ ይጀምራሉ፣ መጮ ይጀምራሉ። ሰካራ መቼ የሚሰራውን ነገር የምታውቁት ነገር ነው። ቀን ያሰበውን ማታ ላይ ሆድ ያባውን ብቅል ያወጣዋል ይባላል። ቀን ያሰበውን ማታ ላይ መጥቶ እንደዛ ያደርጋል። ስለዚህ እሷ ሞዴል ነበር፣ የታወቀች ሞዴል ናት። በብዙዎች የተወደደች መልካም የነበረች ምርጥ ሴት ናት። አራት ኪሎ የሚለው ሌላ ነው። ይቅርታ ይቅርታ፣ ቢሊሌ የሚለው አራት ኪሎ የሚለው ሌላ ከሆነ ይቅርታ። ቢሊሌ ቢሊሌ የሚለው አንዱዓለም ነው፣ መስኪዬ ቢሊሌ የሚል ዘፈን ያለው ነው። ስለዚህ ምንድነው ሪሌሽንሽፓቸው ላይ በተደጋጋሚ ይቀጠቀጣት ነበር፣ በተደጋጋሚ ይደበድባል ነበር። ሴቶች አያርማችሁም፣ አያርማችሁም። ሲደበድባችሁ፣ ሲደበድባችሁ መጨረሻው ምንድን ነው የሚሆን? አው አው በጣም ይቀርታ አራት ኪሎ የሚለው ዘፋኝ አይደለም። ሲደበድባችሁ ሲደበድባችሁ ሲደበድባችሁ ሁልጊዜ ዝም ትላለን። መጨረሻው አንቺን የሚረካው ይሄ ሰው ህይወትሽን ሲያጠፋው ህይወትሽን ሲያጠፋው። አንድ ሰው ምንም ያርግሽ የሚረካው የሚረካው ህይወቱ ሲጠፋ ብቻ ነው። ስለዚህ ደብዳቢ ነበር። ይህችን ልጅ ይቀጠቅጣት ነበር። አቢው እዚህ ያረጋት ነበር። እንደዚህ አይነት ሪሌሽንሽፖች ኢትዮጵያ ውስጥ በጣም ብዙ አላችሁ፣ አሜሪካ አላችሁ፣ አረብ ሀገር አላችሁ። ሴቶቹ አንዳንዴ ቀጥቀጣ የሚያምራችሁ ከዛሬ ነገ ይቀየራል ታያለች። እንዴት ነው የሚደበድበሽ የሚቀየረው? ይሄ እኔ በተጠርጣሪነት የማስበው ህይወቷን ካጠፋ በኋላ እኔ የማስበው በተጠርጣሪ ነው እያልኩ ያለሁት ህይወቷን ካጠፋት በኋላ ይጨንቋል ምክንያቱም ራሷን ላጥፋ ብትል ይቺ ሴት የሚጎትታት ሰዎች ይኖራሉ። አፓርትመንት ላይ ነው ራሴ ኖርውራለሁ ምናምን ምናምን ብትል የሚይዛት ሰዎች አሉ፣ በደንብ አሉ። እርግጠኛው እኜ ነው የምናገረው። አፓርትመንት ላይ የሚኖሩ ታርጌት ተደርጎ የተደረገባለች ናት። እንዲያውም የልደቷ ቀን ነው የሚያሳዝናቸው። በልደቷ ቀን ይቺን መስኪን በልደቷ ቀን ሕይወቷን እንደዚህ ሆኗል። በልደቷ ቀን ብዙ ሴቶች ይውላቸው። ታዋቂ ከሆነ ገንዘብ ካለው ምናምን ችላችሁ ትኖራላችሁ። ገንዘብ ባይኖረው አጠገቡ አደርሱ። እውነቴን ነው የምናገር። ገንዘብ ስላለው ታዋቂዎች ስለሆኑ ብቻ አቢው ሲያደርጓቸው አብራችሁ ትኖራላችሁ። ተቀጥቅጣችሁ ስንቱን ነገር ችላችሁ። ለምን በደንብ አውቃለሁ። ቤቢ ወይም ሳሚ የሚባለው አርቲስትና ዳጊ የምትባለው አርቲስት እየተጋደሉ ይኖሩ ነበር። ሶስት ልጅ አላቸው። አንድ ቀን ተስማምተው አቁ ለማስመሰልክም በውጭ የሚፖስቱት ነገር የሚያስጠላ ነበር። በሕይወት ነው የሚፈላለጉት የነበረው። እንደገና ምንድን ነው ቤት ውስጥ ከተገኘች ሞታ፣ ምንድን ነው የሚደረገው? እሱን የገደለው ሌላ ሰው የለም ይባላል። ስለዚህ ገስዋት በመስኮት ተወረውራት አለ። አባት ምን ታጣለው፣ በመስኮ ፉር አድርገህ ራሷን አጠፋች ትላለህ። ታዋቂዳ፣ ማንም የሚናገርህ የለም እስከዛሬ። ታዲያ ለምን አላደርገችው? ሀሳቡ ካላት እቅዱ ካላት ምኑ ካላት የሆነ ነገር ጽፋ አጥፍተዋለች። ይሄ ለአንዱዓለም ነው ብላ ጽፋ አጥፍተዋለች። ከደቂቃዎች በኋላ እየዛተባት ስለ ነበር ጽፋ አጥፍተዋለች። ጽፋ አጥፍተዋለች የሆነ ነገር፣ እሱ ነገር እየተጣራ ነው። ወዲያውን ያጠፋቸው ስክሪንሻት ያደረጉ ሰዎች አሉ። ለአንዱዓለም ብላ በስነስርት ጽፋ ያጠፋቸው ነገር አለ። ቀነኒ እጅግ ነው የሚያሳዝነው። እንግዲህ አሜሪካን ሀገር የሆነው ሚኒሶታ አይታችኋል። በቅናት የተነሳ ሚስቱን ቤት ውስጥ አስገብቶ እሷ ነው መጀመሪያ ወጋችን ከዛ ተቀብዬ ስንት ቦታ ነው የወጋት? አስራ ሁለት ቦታ ስንጥቅጥቅ አድርጎ ወቅቶ ህይወቷን አጥፍቶት ስልክ ደውለው እሷ ነው የወጋችኝ አለ። በብዛት የአበሻ ወንዶች ላይ ማየው የቅናት መንፈስ ሌላ ቦታ ይቻላል። እኔ ቀናተኛ ሰው አጠገቢ አላደርስም። እመቤቴ ምስክሬ፣ የሚቀና ሰው አጠገቢ አላደርስም። በጓደኛ ደረጃ፣ በምንም አይነት ደረጃ አጠገቢ አይደርስም። አጠገቢ አላደርስም። ቅናት የዲያብሎስ መንገድ ነው። ቅናት የዲያብሎስ መንገድ ነው። የሚያዩትን ነገር ሁሉ ጠምዝዘው የሚያዩበት መንገድ ነው። ቅናተኛ ሰዎች ምንድን ነው የሚያደርጉት? ለነሱ አቴንሽን ያልተሰጣቸው ሲመስላቸው ያብዳሉ ያብዳሉ። አቴንሽን ያልተሰጣቸው ሲመስላቸው ነገር ሲቀምሩ ይውላሉ። ነገር ነው የሚቀምሩት እና ምክንያት ይፈልጉላል። ምክንያት ነው የሚፈልጉ። በቃ ውሃ ቀጠነ ማለት ይጀምራሉ። በምታረገው ነገር በሙሉ ነገሩን ያያይዙታል። ቅናተኛ ሰዎች ቅናተኛ ሰዎች በምታረጋቸው ነገሮች በሙሉ ብትቀልድ፣ ሰላም ብታወራ፣ ምን ብትል ያያይዙትና ከዛ ጋር አንተ ለተንኮል እንዳሰብከ ያረጋሉ። እንደዚህ አይነት ሰው በአናቱ ይተከል። አጠገባችሁ እንዳይደርስ አጠገባችሁ እንዳታደርሱ። ቀናተኛ ሰው ምንም ብታደርግ አይረካም። ትክክለኛ አባባል ደምሴ። ምንም ነገር ለዛ ሰው ብታደርግ አይረኩም። ውስጣቸው ቀናተኛ ሳይወዷቸው ቀርቶ አይደለም የወዷቸዋል፣ ግን እናንተን እንደ ባሪያ ማኖር ነው የሚፈልጉት። እናንተን በእነሱ ቁጥጥር ስር ማድረግ ነው የሚፈልጉት። እነሱ በሚሉት ሕግ እንድትሄዱ ነው የሚፈልጉት። እንደዚህ አይነት ሰው አሽቀንጥረው ገደል መክተት ነው። እነሱ በሚሉት ሕግ እንድትሄዱ ነው የሚፈልጉት። እንደዚህ አይነት ሰዎች አጠገባቸው አታርጉ። ስለዚህ እቺ ልጅ እኔ በከፍተኛ ተጠርጣሪነት አንዱ አለም ተጠርጣሪ ነ ሚስትን ትደበድብ ነበር። ሚስትን ትቀጠቅጥ ነበር። ልጅቷ ደግሞ የልደቷን ቀን ጠብቀ ነው ይህን ነገር የሆነ ጠብቀ። ዛሬ ሴሌብሬት እንደምታረግ ታውቃለህ። ብዙ ጓደኞቿ ወዳጆቿ እንደሚመጡ ታውቃለህ። ቤተሰብ ሊያቀብህ ይችላል። ሚስጥር ሊወጣ ይችላል። የምታደርጋቸው ነገሮች ያ ሚስጥር እንዳያወጣ ቀድመህ ማሰናበት ነው የተያዘው፣ ቀድመህ ማሰናበት ነው የያዝከው። በዝግጅቷ በልደት ዝግጅቷ ላይ ብዙ የሚነገሩ ነገሮች አሉ። በቃ ከአንተ ጋር መኖር አልፈልግም፣ ከአንተ ጋር መለየት ፈልጋለሁ ያለችበት ይመስለኛል። ለምን በቃ አልተስማሙም። አቢውዝ ነው የሚያደርጋት ይደበድባታል፣ ይቀጠቅጣታል፣ እየሰከረ እየገባ በጣም ብዙ ነገር ያደርጋታል። ሴቶች የመጀመሪያውን ከመታሽ ሁለተኛ አብረሽ እንዳትሆኝ። ሴቶች አብዛኛው ኢትዮጵያ ላይ በወንድ እጅ የሚተዳደሩ ናቸው። ትልቁ መስታይክ በሰው እጅ ትዳር፣ በሰው እጅ የምትተዳደርበት ከገባሽ ዱቄታ ምንሽ እናቱ? ዱቄታ በሰው እጅ ለመተዳደር የምትገቢ ከሆነ በቃ ህይወቱን አልጀመርሽ። ራስሽን የምታስተዳድር ሴት ነች።